ያላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የፔፔ ጋርዲዮላ ማንችስተር ሲቲ ወደ ሲቲ ግራንድ ሞል አቅንቶ ከኖቲንግሃም ፎረስት ጋር ጨዋታውን በማድረግ እንግዲህ አንድ ለባዶ ተሸንፎ ተመልሷል ማለት ነው። ጎሎን ስንመለከት በሰማኒያ ሶስተኛው ደቂቃ ኤዲሶን አዶይ ማስቆጠር ችሏል ማለት ነው። በተለይም ፔፔ ጋርዲዮላ በጨዋታው ሶስት ነጥብ ይዞ ለመውጣት እና ኡመር ማሞሽን ኬቨን ድብሮን የመሳሰሉ ተጫዋቾችን ቀይሮ ቢያስገባም እንግዲህ የተሻለ ውጤት ማስመዝገብ አቅቶት በሰማኒያ ሶስተኛው ደቂቃ ጎል ተቆጥሮበት ተሸንፎ መውጣት ችሏል ማለት ነው። በተለይም የፔፓ ጋርዲዮላው ማንቸስተር ሲቲ በሜዳ ላይ ደካማ የሆነ እንቅስቃሴ ተመልክተናል ማለት ይቻላል። በተለይም የጎል እድሎችን ከመፍጠር አንጻር ከአሁን በፊት ባለፉት አመታት የምናውቀውን ሲቲን አይነት ቡድን አይደለም እንደ ሜዳ ላይ እየተመለከትን የነበረው በተለይም ደግሞ አዲስ አሁን በጥር ዝውውር መስኮትም ያስፈረማቸው ተጫዋቾች እንዲሁም ደግሞ በፊት ደግሞ የነበሩ ተጫዋቾች እነ ጉንዶጋን፣ ሲልቫ፣ ዲብሮኒ የመሳሰሉ ተጫዋቾች ያው ከአቋም መውረድ ጋር በተገናኘ እንዲሁም ደግሞ ከእድሜ መጨመር ጋር በተገናኘ የማንቸስተር ሲቲ በፊት የምናውቀው የአሸናፊነት እንዲሁም ደግሞ የጨዋታ መንገድ እየተቀዛቀዘ የሚመስልበትን ሁኔታ ማየት ችለናል ማለት ነው። በጨዋታው ሌላው በጨዋታው ሶስት ነጥብ ይዞ የወጣው ኖቲንግሃም ፎረስት እንግዲህ በዚህ ውድድር አመት ደንቅ እንቅስቃሴ በማድረግ በተለይም ከቶፕ ሲክስ ከሚባሉት ክለቦች ጋር በሜዳው ካደረጋቸው ስድስት ጨዋታዎች ምንም አልተሸነፈም። እንዲሁም ደግሞ በሚቀጥለው ዓመት በአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ የተሻለ እንቅስቃሴ በማሳየትና እንዲሁም ደግሞ ጥሩ ውጤት በመሰብሰብ ወደፊት እየገሰገሰ ይገኛል ማለት ነው። ሌላው አስራ ሁለት ሰዓት ላይ ሲል ሊቨርፑልን ከሳውዛምፕተን ባገናኘው ጨዋታ እንግዲህ ሊቨርፑል ከመመራት ተነስቶ ጨዋታውን ሶስት ለአንድ በማሸነፍ እንግዲህ ነጡን ከ67 ሰባት በማድረስ አሁንም ለዋንጫ ያለውን ግስጋሴ ያለምንም ተፎካካሪነት ማለት ይቻላል በተጠናቀረ መልኩ ያስቀጠለበትን ሁኔታ መመልከት ችለናል እንግዲህ ሊቨርፑል የሊቨርፑልን ጎሎች ደግሞ እንግዲህ ልማደኛው መሃመድ ሳላ በአምሳ አራተኛው እና በሰማንያ ስምንተኛው ደቂቃ ሁለት ጎሎችን ሲያስቆጠር ኖኔዝ በአምሳ አንደኛው ደቂቃ የሊቨርፑልን ሶስተኛ ጎል ማስቆጠር የቻለ ተጫዋች ነው ማለት ነው። ሰው ዘምቶነች እንግዲህ በአርባ አምስት እና በተጨማሪ ደቂቃ ጎል አስቆጥረው መምራት ቢችሉም ከረፍት መልስ ሊቨርፑሎች አከታተለው ባስቆጥሩት ጎል ላይ እንግዲህ ሶስት ጣፋጭ ነጥብ ይዘው መውጣት ይችሏል ማለት ነው። ሊቨርፑሎች በተለይ መሐመድ ሳላ እንግዲህ በዚህ ውድድር አመት ያስቆጠራቸውን የጎል ብዛቶች 27 በማድረስ እንዲሁም ደግሞ ለጎል አመቻችቶ ያቀበላቸውን ደግሞ አስራ ሰባት በማድረስ አጠቃላይ በአርባ አራት የፕሪሚየር ሊግ ጎሎች ላይም የራሱን ተሳትፎ ማድረግ እየቻለበትን ሁኔታ መፍጠር ችሏል ማለት ነው። ሌላው ደግሞ ብራይተንን ከፉላም ያገናኘው ጨዋታ በብራይተን ሁለት ለአንድ አሸናፊነት ተጠናቋል ማለት ነው። ሌላው ክሪስታል ፓላስን ከኢፕሰንታውን ያገናኘው ጨዋታ በክሪስታል ፓላስ አንድ ለባዶ አሸናፊነት ሲጠናቀቅ ጎሉንም ሳር ማስቆጠር ችሏል ማለት ነው። ሌላው ከዚህ ጋር በተገናኘ በተለይም በዘንድሮ ዓመት ድንቅ እንቅስቃሴ እያደረገ ሚገኘው መሐመድ ሳላ በዘንድሮ ዓመት የእሱ አመት ነው ማለት ይቻላል። ምክንያቱም በርካታ ጎሎችን እያስቆጠረ ይጋላ ይገኛል እንዲሁም ደግሞ በርካታ ለጎል የሚሆኑ ኳሶችን እያቀበለ እንግዲህ እያመቻቸ እያቀበለ ሊቨርፑል ወደፊት እንዲገሰግስ እያደረገበት ያለውን ሁኔታ እንመለከታለን ማለት ነው። በዘንድሮ ዓመት በተለይም ሊቨርፑል ማለት ይቻላል ያለምንም ተቀናቃኝነት ዋንጫ ለማንሳት ወደፊት እየሄደበት ያለበትን ሁኔታ እየተመለከትን እንገኛለን ማለት ነው።